የቻናላችን ቤተሰቦች እንዴት ናችሁ? አለን። አልሐምዱሊላህ። እንደምትመለከቱት ያው ዛሬ ደግሞ ለየት ባለ ወጣ ባለ ስራ መጥተናል። ያው ወደ ስራችን ከመግባታችን በፊት ለቻናላችን አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የቻናላችንን የሚቀላቀሉ እንላለን። ቀጣይ ወደ ቪዲዮ እንግባ። ልጋብዛችሁ ይሄን ስራችንን ያው ዛሬ እንደምትመለከቱት ወጣ ያለና እጅግ በጣም የሚያምር እጅግ ድንቅ የሆነ ስራን ይዘንላችሁ ቀርበናል። ያው እንደምትመለከቱት አምስት ተከፋች ቡፌ ይዘንላችሁ መተናል። በጣም የሚያምርና ለየት ባለ ዲዛይን የተሰራ ስራ ሲሆን ያው ጥራቱን የጠበቀና እጅግ በጣም የምታምር ስራ ነው፣ ይዘንላችሁ የመጣ ነው። ያው እኔ ራሱ ለቤቴ ባስገባት ብዬ የተመኘኋት አይነት ቡፌ ናት። እንደምትመለከቱት ያው አምስት ተከፋች ቡፌ ናት። ወደ ጎን ሁለት ሜትር ስትሆን ወር ላይ ደግሞ ያው በተለመደው አይነት አሰራር የተሰራች ስራ ናት። እንደምትመለከቷት ቡፌዋ ወጣ ያለችና አዲስ ዲዛይን ናት። እንደምትመለከቷት በጣም የምታምር ስራ ናት። ያው ስራችን ከተመቻችሁ ላይክ ማድረግ እንዳይረሳውንም እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ ስራዎች እንዲደርሳችሁ ማድረግ ይቻላል ማለት ነው እና ወደ ቡፌው ስገባላችሁ ያው ቡፌው እንደምትመለከቱት እዚህ ጋር ሁለት በር አለው ሁለት በር አለው እዚህ ጋር እንዲሁም እዚህ ጋር ሁለት መደርደሪያና እዚህ ከታችም ደግሞ የፈለጋችሁትን እቃ አይነት ማስቀመጥ የምትችሉበት አይነት አድርገን የሰራነው ስራ ሲሆን እንዲሁም ሰፋ ያለ ስፔስ ያለው ነው። ማንኛውንም አይነት እቃ ለማስቀመጥ ቀልጠፍ ያለች ስራ ናት እንደምትመለከቱት። እንዲሁም ጌጡን ደግሞ ስትመለከቱት ያው ነጭ በወርቃማ የተቀባች ናት። ነጭ በወርቃማ የተቀባይ ስራ ናት። በጣም የምታምርና ከለሯም ደግሞ ሳቢ የሆነ እንዲሁም እዚህ ጋር ስትመለከቱት ወርቃማ በውሃ ከለር አይነት ማኒላ ተጠቅመናል። ለየት ያለ በጣም የሚያምር ከለር ነው። ከማኒላው ጋር ማች ያደርጋል በጣም እንዲሁም እዚች ጋር ደግሞ አንድ ለብቿ ቀለል ያሉ እቃዎችን ለማስቀመጫ የምትሆን ቀልጠፍ ያለች ማስቀመጫ ነገር ናት። ይችኛዋ ትንሽ በር ናት እንደምትመለከቱት። እንዲሁም ከታች ደግሞ ሁለት ስፔስ አላት፣ እንደዛ ያንኛው እንደማንኛውም ስፔስ እዚህ ጋር አላት ሰፋ ያለ ትላልቅ ነገሮችን ማስቀመጥ የምትችል ሰፍ የሆነ በማንኛውም አይነት እቃ ማስቀመጥ የምትችሉት አይነት ሰፋ ሰፋ ያለ ቦታ ነው እንደምትመለከቱት። እዚህ ጋርም እንደዛኛው ያው ሁለት በር አለው። እዚህ ጋርም ሁለት በር አለው ሁለት በር አለው እንዲሁም ሁለት መደርደሪያ አንድ አይነት ናቸው ተመሳሳይ ናቸው ከዛ ጋር ያው አልጠፊ ያለች ስራ ናች እንዲሁም ሲቀጥል ደግሞ ያው እንደምትመለከቱት ማጠፊያው ግጥም የሚል አይነት አይደለም መስታወታችሁን እንዳይጎዳው ያው ሃይድሮሊክ ማጠፊያ ነው የተጠቀምነው እዚህ ጋ ቀስ ብሎ በራሱ እንዲዘጋ አርገን ነው የሰራ ነው ያው እንደምትመለከቱት እዚች ጋ ደግሞ ያው የራሷ ይሄንን እንደዚህ አርገን የሚዘጋ አይነት አድርገን የሰራ ነው ቁልፍ አላት በቆለፉም ይቻላል እንደዚህ በምትመለከቱት መልኩ። እንዲሁም ሲቀጥል ደግሞ ከታችም በምትመለከቱት ያው ሶስት መሳቢያና እንዲሁም አራት በር ተጠቅመናል። እንደምትመለከቱት እዚች ጋ ያው ጌጦቹ በምታዩት መልኩ በጣም ውበቱን እንዲጎላ አድርጎታል። ያው እዚህ ጋ እንደምትመለከቱት እነዚህ ጌጦች በጣም የሚያማምሩና ጥልጥፍ ያሉ ስራዎች ናቸው። ያው ስራችን እንደምትመለከቱት በጣም ጥራት ያለውና እጅግ የተዋበ ስራ ነው የምንሰራው። እንዲሁም ስራችን ከተመቻችሁ አሁንም በድጋሚ ላይክ እና ሼር ማድረግ እንዳይረሳ ለሌሎች ሰዎች ተደራሽነት እንዲኖረው ያደርገናል። እኛን ስለሚጠቅመን ላይክ እና ሼሩ እንዳይረሳ እንላለን። እንዲሁም አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እዚህ ጋርም እንደምትመለከቱት ሁለት በር አለው። ሁለት በር እና ሰፊ ስፔስ አለው። የተለያዩ ባሊ እና ትላልቅ እቃዎችን ለማስቀመጫ የሚሆን ሰፊ የሆነ ቦታ አለው። እንደምትመለከቱት ውስጡ የተቀባ ነው። ውስጡ የተቀባ ነው። እንደምትመለከቱት ማኔሏም ቀልጠፍ ያለች ናት። እቺ የምትመለከቱት በሩ ያው ሃይድሮሊክ ማጠፊያ ነው የገጠምንለት። ቀስ ብሎ ነው የሚዘጋው። ያው ወርወር ብታረጉት እራሱ እንደዚህ በምትመለከቱት መልኩ ቀስ ብሎ የሚዘጋ ሃይድሮሊክ ማጠፊያ ነው የተጠቀምነው። እንዲሁም እዚች ጋርም እንደዛቸው አይነት ተመሳሳይ አይነት በር አለ፣ ሁለት በር። እንደምትመለከቱት ይሄኛውም ውስጡ የተቀባ ነው። ምንም አይነት ቆሻሻ ምናምን ነገር የሌለው ሲሆን በውሃ ማጽዳት የምትችሉት አይነት ቀለም ነው የቀባ ነው። ውስጡም ውጭም የተቀባ ቀለም ነው ለምትመለከቱት ይሄኛውም ሃይድሮሊክ ማጠፊያ ነው። በምትመለከቱት መልኩ እዚች ጋር አለች። እንደዚህ ዘግታችሁ በቃ ምንም አይነት እቃ ማስገባት የማይችል እዚሁ ቁልፍም አላት። እንዲሁም ሲቀጥል ደግሞ ሶስት መሳቢያዎችን ሰርተንለታል። ያው ቀለሙን ማች እንዳደረገ አድርገን የቀባ ነው። ሶስት መሳቢያዎች እንደ የተለያዩ ማንካ፣ ሹካ ምናምን ነገሮችን ለማስቀመጫ የሚሆን የኩሽና ቤት እቃዎችን ማስቀመጥ የሚችል እጅግ ቤታችሁን በውበት የሚሞላ ያው የሳሎን ድምቀት የሆነ አምስት ተከፋች ቡፌ ነው ይዘንላችሁ የመጣ ነው። ያው በሌላ ስራ እስከምንገናኝ ድረስ መልካም ሰብት እንላለን። እንዲሁም ለቻናላችን አዲሱ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ ስታደረጉን አዳዲስ ስራዎችን ስንለቅ በፍጥነት እንዲደርሳችሁ ያደርጋል ማለት ነው እና ስራችን ይህን ይመስላል። ከተመቻችሁ ላይክ በማድረግ ያበረታቱን። እንዲሁም ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን፣ እናነበዋለን፣ እንመልስላችኋለን። ያው አድራሻችን ወሎ ከሚሴ ነው። በየትኛውም ባላችሁበት በኢትዮጵያ ከተሞች ሁሉ እናደርሳለን። እናንተ ካላችሁበት ሆናችሁ መደወል ብቻ ነው የሚጠበቅባችሁ። እናመሰግናለን።